አዲስ ቀን ላይ ናችሁ። አሁንም እስከ ሶስት ሰዓት አብሮነታችሁን እንጠይቃለን። ቀደም ሲል በዶት ስትሪም የተዋወቁትን ጉዳዮች ደግሞ በስፋት የምንመለከትበት ሰዓት ላይ ነን። እናትን አይነት ጸጋዬ በድጋሚ እዚህ ይገኛል። እንዴት ቆየህ? ናት አለሁ፣ ይመስገን ነው አለን። ኢትዮጵያ የ2017 ዓ.ም የአረንጓዴ አሻራ መርሃ ግብሯን በይፋ ጀምራለች። በዚህም እንግዲህ በመትከል ማንሰራራት በሚል መሪ ቃል የዘንድሮ የአረንጓዴ አሻራ በይፋ ተጀምሯል ማለት ነው። በዚህ የአረንጓዴ አሻራ ላይ ዘንድሮ ኢትዮጵያ 7.5 ቢሊዮን ችግኞችን ትተክላለች ተብሎ ይጠበቃል። እስከ ዛሬ ድረስ ባለው ባለፉት ስድስት ዓመታት ውስጥ ወደ 40 ቢሊዮን ችግኞች ተተክለዋል። ስለዚህ ዘንድሮ ከሚተከለው ጋር ተደምሮ በ2017 ወደ 47.5 ቢሊዮን ችግኞችን ኢትዮጵያ ማሳካት ትችላለች ተብሎ ይጠበቃል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድም ከናይጄሪያው የምክትል ፕሬዚዳንት ካሺም ሼቲማ ጋር እንዲሁም ደግሞ ከፌዴራልና ከክልል የከፍተኛ የአመራሮች ጋር የስራ ኃላፊዎች ጋር በመሆን በጉለሌ የወንዝ ዳርቻ ፕሮጀክት አረንጓዴ አሻራቸውን ማኖር ጀምረዋል። በይፋ ተጀምሯል ማለት ነው። ቅዳሜ ለት በነበረው መርሃ ግብር እንግዲህ በጣም በርካታ ምስሎችም ሲወጡ ነበረ። ጠቅላይ ሚኒስትሩም ከወንድ ልጃቸው ጋር በጋራ ሆነው የአረንጓዴ አሻራቸውን ሲያሳርፉ የሚያሳየው ምስል እንደዚሁ በማህበራዊ ትስስር ገጾች ላይ በስፋት መነጋገሪያ ከሆኑት መካከል ነው። በተከታታይ አመታት ባለፉት አመታት ይኸው ከወንድ ልጃቸው ጋር የሚያደርጉት የችግኝ መትከል የማስጀመሪያ ስነ ስርዓቶችን እየተከታተሉ የልጁንም መጎርመስ አብሮ ሰዎች በማህበራዊ ትስስር ገጾቻቸው ላይ እንደዚሁ መወያያም አድርገውት ነበረ። ነገር ግን እንግዲህ ኢትዮጵያ የችግኝ ተከላዋ የዚህ የአረንጓዴ አሻራን ማሳረፏ በዓለም ላይ ያላትን ተጽዕኖ የሚያሳይ ነው። በተለይ የተፈጥሮ መዛባት የአየር ንብረት ለውጥም እንደዚሁ በዓለማችን ላይ ከፍተኛ ጉዳት ሲያስከትል እንደነበረ ይታወቃል እና ያንን ኢትዮጵያ ምንም አይነት ለዚህ አስተዋጽኦ የማታደርገዋን ሀገር ነገር ግን ደግሞ በአረንጓዴ አሻራ ከፍተኛ ለውጥ እያመጣች እንዳለም ሲገለጽ ነበር። እንግዲህ ባለፉት ስድስት ዓመታት በነበሩት የአረንጓዴ አሻራ መርሃ ግብሮች አርባ ቢሊዮን ማሳካት ችለናል። በቀጣይ ዓመት 2018 ላይ በአረንጓዴ አሻራ መርሃ ግብር 50 ቢሊዮን ችግኞችን የመትከል እቅድ ይዛ ነበር የተነሳችው እና ይህ እቅድ እውን የሚሆንበት ዋናው ምዕራፍ የዘንድሮ እንደሚሆንም ነው እንደዚሁ ጠቅላይ ሚኒስትሩ ሲያነሱ የነበረው ምክንያቱም ዘንድሮ ወደ 47.5ቱን በተሳካ ሁኔታ መትከል ከቻልን በሚቀጥለው አመት በሚደረገው በ3 ቢሊዮን ችግኝ ቢተከል እንኳን 50 ቢሊዮን የችግኝ የመትከል እቅዱ ይሳካል ማለት ነው። ስለዚህ ይህ ትልቅ የአረንጓዴ አሻራ መርሃ ግብር ለአለም ምሳሌ የሆነ ትልቅ ጉዞ ነው እና ኢትዮጵያውያንም በስፋት ዳር እስከ ዳር በዚህ መርሃ ግብር ላይ ይሳተፋሉ ተብሎ ይጠበቃል። በነገራችን ላይ በዚህ የአረንጓዴ አሻራ መርሃ ግብር ከ2.5 ቢሊዮን በላይ የሚሆኑት በሀገር በቀል ችግኞች የሚተከልበት ነው። ከዛ ባሻገር ደግሞ ለምግብነት የሚውሉ ፍራፍሬዎች፣ ቀርከሃና ሌሎች የዛፍ አይነቶችም እንደዚሁ በዚህ በዘንድሮ የአረንጓዴ አሻራ መርሃ ግብር በስፋት ይተከላሉ ማለት ነውና። ዘንድሮ ግን እኔ በጣም ነው ያስተዋልኩት፣ መግደ የተሾኩ ሆነ አላቀም፣ ይሄን ታዳጊ ሁልጊዜ እናየዋለን እናያዋለን። የችግኝ ተከላ መርሃ ግብሮች ይፋ ሲደረጉ እና ጠቅላይ ሚኒስትሩ የችግኝ ተከላ መርሃ ግብር ሲኖራቸው ይህንን ያደርጋሉ። እኔ ምልክት ነው ብዬ ወስዳለሁ። ምክንያቱም በጣም ልጅ ሆኖ ልጁም እያደገ እያደገ እያደገ አሁን ወደ መጎርመስ እየሄደ የሄደ ይመስለኛል። እና ሁል ጊዜ ዛሬ የምታረገው ነገር አሁን የችግኝ ሂደትን የሚያሳይ ይመስለኛል ይሄና በተቻለ መጠን እያንዳንዱ የምናደርገው ነገር በዚህ መርሃግብር ውስጥ የምናደርገው ነገር ነገ ፍሬ ያፈራል የሚለውን መልዕክት የሚሰጥ ይመስለኛል ማህበራዊ ሚዲያውም ላይ ይህንን ሲነጋገሩበት ተመልክቻል በትክክል ችግኝ ስንተክል የምንተክለውን ችግኝ ምናልባት እኛ በእድሜያችን ላንደርስበት የምንችል ወይም ደግሞ ቀጣውን ትውልድ በማሰብም የሚደረግ ጭምር ነው። ችግኝ እንግዲህ በአንድ ጀንበር አድጎ አይወጣም እና ዓመታትን ሊፈጅ ይችላል። የዓመታትን የሚወስድ እንክብካቤ ልክ ለልጆቻችን የምናደርገው አይነት እንክብካቤ ይፈልጋል ውሃ ማጠጣት መኮትኮትና መጠበቅም እንደዚሁ ይገባልና ችግኝን ተክሎ ተከልኩ ብሎ ዞር ካሉ ላይ ጸድቅም የሚችልበት አጋጣሚዎች ስለሚኖሩ ከመተከሉ ባሻገር ደግሞ እንክብካቤውን ትኩረት ይፈልጋል። ልክ እንደ ልጆች ማለት ነው። ለቀጣዩ ትውልድ ትልቅ ያማረች አረንጓዴ የሆነች ኢትዮጵያን ለማስረከብ አንዱ መርህም እንደሆነ ማሳያ ሊሆን ይችላል። ይህንን ካልን ወደ ቀጣዩ መረጃችን ነው የምናልፈው ወደ ሩሲያ ይወስደናል። በሩሲያ እና በዩክሬን መካከል የሚደረገው ጦርነት አሁንም እንደቀጠለ ሆኗል። ባለፉት ቀናት ውስጥ የተወሰደው እርምጃ እስከዛሬ ድረስ ከነበሩት የአየር ጥቃቶች ከፍተኛው የአየር ጥቃት ደርሶብኛል ስትል እንደዚሁ ዩክሬን አስታውቃለች። በዚህ የአየር ጥቃት እንግዲህ ወደ 537 የሚሆኑ የአየር ውጊያ መሳሪያዎችን ሩሲያ ስለመጠቀሟም ነው ይፋ የተደረገው። በእነዚህ መሳሪያዎች እንግዲህ በዩክሬን ላይ በተለይ በ የተለያዩ ግዛቶችን ኢላማ ያደረጉ ጥቃቶች ነው የተወሰዱባት ቢያንስ አስራ ሁለት የሚሆኑ ሰዎችም በዚህ ጥቃት ህይወታቸውን እንዳጡ የሚያመለክት መረጃ ነው እየወጡ የሚገኙት። በተለይ በምዕራባዊ ዩክሬን በተወሰደው እርምጃ እንግዲህ ሰዎች ህይወታቸውን ስለማጣታቸው እንደዚሁ ተገልጿል። ዩክሬን በበኩሏ ደግሞ ከተላኩባት ከ አምስት መቶ ሰላሳ በላይ አየር ላይ የጦር መሳሪያዎች ውስጥ አብዛኞቹን ስለ ማክሸፏ እንደዚሁ መረጃዎች ወጥተዋል። ነገር ግን ደግሞ በሁለቱ መካከል የሚደረገው ጦርነት አሁንም እየቀጠረ እንዳለ የሚያመለክት ነው። ከዚህ ቀደም እንግዲህ በእስራኤል እና በኢራን መካከል በነበረው ጦርነት ውስጥ የሩሲያና የዩክሬን ጦርነት ተሸፍኖ ነበር ማለት ይቻላል፣ እንደቀጠለ ቢሆንም ነገር ግን ደግሞ አሁን ላይ መረጃዎቹ እየወጡ እንዳሉም የሚያሳይ መረጃ ነው እየወጣ ያለው። ይህንን ካልን ወደ ቀጣዩ መረጃችን ነው የሚወስደን። ወደ ጋዛ የሚወስደን መረጃ ነው። ፕሬዚዳንት ትራምፕ በጋዛ የተኩስ አቁም ስምምነት ጥሪ አስተላልፈዋል። ትሩዝ በተባለው የማህበራዊ ትስስር ገጻቸው ላይ እንግዲህ በጋዛ እየተካሄደ ያለው እጅግ አውዳሚ ጦርነት ከ50 ሺህ በላይ የሆኑ ሰላማዊ ዜጎችን ሕይወትም የቀጠፈ ጦርነት እንዲቆም ነው ጥሪ ያስተላለፉት። እንግዲህ በዚህ በትሩዝ በተሰኘው የማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት፣ እንግዲህ ይሄ ለሀያ ወራት የዘለቀው ጦርነት እንዲቆምና ደግሞ በጋዛ ውስጥ ስምነት እንዲደረግ እንዲሁም ደግሞ ታጋጆቹን ሀማስ እንዲመልስም እንደዚሁ ጥሪ አስተላልፈዋል። ይህንን ጥሪ ተከትሎ እንግዲህ በጋዛ በእስራኤልና በሀማስ መካከል ባለው ጦርነት ውስጥ ያለው ገፈት ቀማሹ በተለይ በጋዛ ውስጥ ነዋሪ ሆኑ ሰላማዊ ሰዎች እንደሆኑ፣ በርካታ ህጻናትም በዚህ ምክንያት ህይወታቸውን እንዳጡ ይታወቃል። እና ይሄ ደግሞ ምናልባት የሰላም ጥሪው ተስፋን የሚያጭር እንደሆነም ነው ሲገለጽ የነበረው። ነገር ግን ደግሞ ሌሎች ፕሬዚደንቱ የዘንድሮውን የሰላም ኖቤል ሽልማት ለማሸነፍ እቅድ እንዳላቸው የሚናገሩ እና ከዛ ጋር ተያይዞ ያንን ለማሳካት የሚደረግ ጥረት ነው ሲሉም እንደዚሁ ሙከራ ነው ሲሉም እንደዚሁ ያነሱታል። ነገር ግን ጥሪው በይፋ ተላልፏል እንግዲህ ውጤቱ ምን ይሆናል የሚለውን አብረን በቀጣይ ቀናት የምንመለከተው ነው የሚሆነው። ይህንን ካልን ወደ መጨረሻው መረጃችን ነው የምናልፈው፣ ፋክት ቼክ የምናደርግበት። በማህበራዊ ትስስር ገጾች ላይ እንግዲህ በጣም በርካታ ሀሰተኛ መረጃዎች ይወጣሉ። በተለይ ኤአይን የሰው ሰራሽ አስተውሎ ተከትሎ በጣም በርካታ ሀሰተኛ መረጃዎች እየተናፈሱ እንዳለ ይታወቃል። ናይጄሪያ ወታደሮቿን ወደ እስራኤል እየላከች ነው በሚል ብሬኪንግ ኒውስ በሚል ሰዎልክ የናይጄሪያ ቴሌቪዥን ጣቢያ ዜናውን እንዳሰራጨ አድርገው በኤአይ የተሰራ ምስል በማህበራዊ ትስስር ገጾች ላይ ሲዘዋወር ነበር። እንግዲህ በምስሉ ላይ እንደምትመለከቱት የናይጄሪያ ወታደሮች ወደ ተለያዩ ተሽከርካሪዎች ሲገቡና የሰላም የእስራኤልን የሰላም ጥሪ የሰላም ዘመቻ መቀላቀል ድጋፍ መስጠት በሚል ወደ እስራኤል ሲያመሩ የሚያሳይ በሚል ነው መረጃ የወጣው። ነገር ግን ይሄ በሰው ሰራሽ አስተውሎ የተቀናበረ ሙሉ ለሙሉ ሐሰተኛ የሆነ መረጃ እንደሆነ ነው ኤኤፍፒ ፋክት ቼክ አረጋግጫለሁ ሲል ያወጣው ማለት ነው። እንግዲህ ምስሉ በተለይ ተንቀሳቃሽ ምስሉ በጣም እውነተኛ ነው የሚመስለው። እውነተኛ የሆኑ የናይጄሪያ ወታደሮች ሲያመሩ፣ ሲንቀሳቀሱ፣ ወታደራዊ ትርኢት ሲያሳዩም እንደዚሁ ያሳያል። ከዛም በተጨማሪ ደግሞ ተሽከርካሪዎች ውስጥ ሲገቡና ደግሞ ከተሽከርካሪዎቻቸው ውስጥ ሲንቀሳቀሱም ያሳያል። ና ይህንን ምስል ብሬኪንግ ኒውስ ተብሎ በቴሌቪዥን እንደተላለፈ ተደርጎ በማህበራዊ ትስስር ገጽ ላይ ተንቀሳቃሽ ምስል ነው ቪዲዮ ነው የወጣው። ና በርካታ ሚሊዮኖችን ያወዛገበ ያሳሳተ ምስልም እንደነበረ ነው ሲገለጽ የነበረው። ነገር ግን ሙሉ ለሙሉ በሰው ሰራሽ አስተውሎ የተሰራ ቪዲዮ እንደሆነ ማረጋገጥ ተችሏል። አሁን ይሄ ነገር ግን በደንብ ጥንቃቄ የሚያስፈልገው ይመስለኛል አለ ከዚህ በፊት ከነበረው በጽሁፍ በሆኑ ነገሮችን ፎቶዎችን ገጣጥሙ ከመስራቱ ደግሞ እጅግ ረቆ ነው የመጣው ይሄ ሀሰተኛ ነገር እና ቴክኖሎጂ ወይ ደግሞ ዘመኑ ያመጣው ነገር ለበጎ መጠቀም ብዙዎች ሰርተውበታል። ብዙዎችም ደግሞ እየተጠቀሙበት ነው። ነገር ግን ደግሞ ወደ ሀሰት ወስዶ በተለይ አሁን ምን አይቻለው ትናንትና የሆነ ሁለት ታዋቂ ሰዎች ኢትዮጵያውያን ናቸው የተለያየ ማለት ወዳጅ ሊሆኑ ይችላሉ፣ ግን ደግሞ አንድ ላይ እንደሆኑ እንደዚህ አድርጎ የተሰራው ቪዲዮ አሳምኗቸው ብዙዎች ኮሜንት ላይ ያየሁኝ ነበርና፣ አንዳንዴ ቤተሰብን የሚበጠብጥ በፊት አሁን ይሄ ሞቱ ከሌ አደጋ ደረሰበት ነበር። አሁን ደግሞ በእንደዚህ ደግሞ አይነት ነገሮች ቤተሰብንም ትዳርንም የመበጥበጥ ነገር ስላለ ማስተዋሉ አይከፋም። በትክክል ሁል ጊዜ በማህበራዊ ትስስር ገጾች ላይ የሚወጡ መረጃዎች በጠቅላላ እውነት ናቸው፣ ትክክለኛ ናቸው ብሎ መቀበል ወደ ስህተት ሊያስመራን ይችላል ምክንያቱም በጣም በርካታ ሀሰተኛ መረጃዎች በማህበራዊ ትስስር ገጾች ላይ ይሰራጫሉ፣ ይተላለፋሉ። ከዛ ባሻገር ደግሞ ሰዎች እንደዚህ አይነት በተለይ ሴንሲቲቭ መረጃዎችን አደጋ ያዘሉ መረጃዎችን ሲመለከቱ ቀጥታ እውነት ነው ብሎ ከመውሰድ ይልቅ ለማረጋገጥ ተጨማሪ እርምጃዎችን መውሰድ እንደሚገባቸውም የጥንቃቄ መልእክት የሚያስተላልፍ ነው። ቴክኖሎጂው ከቀን ወደ ቀን እያደገ ነው። በእርግጥ አርቲፊሻል ኢንቴሊጀንስ ኤአይ የሚባለው ለሀሰተኛ መረጃና ለኔጌቲቭ ነገሮች ብቻ የሚውሉ ሳይሆን በዓለማችን ላይ ከፍተኛ ተጽዕኖ እያሳደረ ጥቅምም እያመጣ ያለ እንደሆነ ይታወቃልና ስለዚህ የመረጃ ምንጫችንን መለየት ከትክክለኛ መረጃ ምንጮች ትክክለኛውን መረጃም እንዲያገኙ እኛም ጥሪ እናቀርባለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በዶት ስትሪም በርካታ ወደ ሀምሳ የሚሆኑ የማህበራዊ ትስስር ገጾች አሉት ከዛ ውስጥ ደግሞ የኢቢሲ ፋክት ቼክ የፌስቡክ ገጽ ላይ እንደዚህ አይነት ማስተማሪያ የሚሆኑ በተለያዩ አለማችን ላይ የወጡ በርካቶች የተመለከቷቸውን ሀሰተኛ መረጃዎች የምናጋልጥበትና የምናመለክትበትም ነው የሚሆነውና ተመልካቾችም የእኛን ማህበራዊ ትስስር ገጾች እንዲቀላቀሉ ጥሪ በማቅረብ ለዛሬ ያስጓቸውን መረጃዎች እዚህ ሊያበቃል። አመሰግናለን።